ሰኔና ሷማለ የት ነው የምፈልጋት? ምን ወሬ ምንድን ነው? በጣም አያለማየሁ። ልጅ ለአራት አንጫጫሃቸው እኮ ቅመማ። የእኔ እናት ማርያምን አስጨነቋት። ይዘሽ ውጪ። ለምን ይዘሽ መጣሽ? እሱ ደግሞ ይቅርታ ጠይቃለሁ ብሎ ነው የወሰዳት እና እንዴት በቀላሉ የእሱ ይቅርታ ይጠይቃል ይመስልሻል? ቅመሟ እና ቅመምዬ፣ እባክሽን እባክሽን ከህይወትሽ አስውጪው። ዳኒ እንዴ እንደዚህ እንድርሽ አትፍቀጅለት ማርያምን። እንዴ ለምንድን ነው የምትፈቅጅለት? ስራ ነው አይኖ ስራ ነው። አንቺ ደግሞ እንዲ። እናንተ አሁን ስማችሁ እየተጠራ የሌላ ጸባይ ያለው እነ ዳኒ ሳይሆን እናንተ ናችሁ፣ ጨረቃዎቹ ናቸው። የምር ምክንያቱም ህዝቡ የእናንተ ኦዲየንስ፣ በዚህን አይነት አናቃችሁማ እናንተ ስትከባበሩ እሱን አንቺ ሲያከብር፣ አንቺም እሱ ስታከብሪው ምንም ብታጠፉ ሁለት ቀን ሶስት ቀን አይደለም ይቅር እና ለአንድ ሰከንድ የማትቆዩበት ጊዜ ነበር። እያየን የመጣ ነውን፣ እያየናችሁ እያደጋችሁ የነበረው ማለት ነው። ሶ አሁን በዘጠኙ ሰዓት እንደዚህ ሆናችሁ ስናያችሁ የእውነት ኦዲንስን ግራ ተጋብተዋል። እናንተም እንደዚያ ሆናችኋል። እሱ ከነሱ በቃ ከህይወታችሁ አስወጧቸው ማለት ነው። አሁን ዳኒ ቁልፍ የሆነችው ሀይሚ ናት። ብርጌ በሁለት አጣብቅኝ ውስጥ ነገባው የምር ሁለት አጣብቅኝ ውስጥ ማለት ነው እና እሱ በቃ የሷን የኔ ነገር እዚህ ጋር ይብቃን ምናምን የሚለው ከልባችሁ ከልቡ እንዳይመስላችሁ። በሀይሚ መቼም ድርድር ያቅም፣ መቼም ማለት ነው ድርድር ያቅም። ሀይሚ መቼም የሚተዋት እንዳይመስላችሁ እንደዚህ ያለበትን የራሱ ምክንያት ሊኖረው ይችላል፣ እሷም እንደዚህ ያለችው ለራሷ ምክንያት ሊኖራል ይችላል እንጂ ሁለታቸውን ከልባቸው አይደለም። አሁን እኔና እሷ ለማለያየት ነው ወይ ከሀይቤ ምንድን ነው የምትፈልገው? አሁን እሱ የጠረጠረው ዳኔ በሆነ ነገር አስፈራርተዋት ነው ብሎ ነው። ምክንያቱም በጣም ነው የምታምነው አሁን ምንም እንደማታምነው በቃ የእሱ በቃ ምንም እንደሌላት ነው አይደለ? እያወራቸው ላለው ሶ የእሱን ግራ ተጋብቷል። እኛም እንደተጋባ ነው ማለት ነው እና በሁለት አጣብቅኝ ውስጥ ነገባው። እግዚአብሔር አምላክ ወደ ፍቅራችሁ ይመልስላችሁ። ይሄንን እናንተ ውስጥ የገባውን እግዚአብሔር አምላክ ይያዝላችሁ። አሁንም እናንተ ስትደማመጡ በቃ ሁለታችሁ ሆናችሁ ስትደማመጡ ስታወሩ ነው ነገሮችን ማሸነፍ የምትችሉት እንጂ አሁን እሷ ሀይሚዬን እየጋበዘችው አደለም። እሱ ለማውራት እሱን እሷን ለማውራት እየጋበዘችው አደለም ማለት አንድ ሰው እኮ ስታወሩ ጥሩ ፊት ሰጥቷችሁ በጥሩ መልስ መልሶላችሁ አደለ የምታወሩት። አሁን ቅመሟ የራሷ ኬዝ ሊኖራት ይችላል፣ እንደዚህ የምትልበትን ምክንያት ማለት ነው አሁን እንደኔ እንደኔ ማለት ነው ጨረቃዎቹ ጭራሽን ከሚዲያ ቢጠፉ። ምክንያቱም ስማቸው በጣም ነው እንትኑ የሆነው። የምር እንዲ ቅርባችሁ እናንተ እኮ አድጋችሁ ተለውጣችሁ፣ እንደ እናንተ አይነት ካብሎች ምን አይነት እንደምታሳዩ ለነገሩ ማንም ቤት ሰላም የለም ማንም ቤት ማለት ነው የምር ኢትዮጵ ስትገቡ ሁሉም ቤት ብጥብጥ ነው ሁሉም ቤት ማለት ነው ከኒንጃ ዩቱብ ረበ መድህን ያለም የዘንድሮ ማ እየተለየ ነው እና ጨረቃዎቹ በእንደዚህ አይነት አይተናቸው ስለማናቅ ለዛ ነው ሁላችንም ግር ያለን ማለት ነው። እና ዳኒ እባክህን ረባክህን የራስህን ህይወት ኑር። ደግሞ ይደብራል፣ ሁሌ አንድ አይነት ቀል፣ ሁሌ አንድ አይነት እንዲህ። ከመቼ ጀምሮ ነው ሀይሚ ድክመቴ ነሽ ምትላት ሁ አሪዮ ከመቼ ጀምረ እንዲህ እንደዚህ ልትላት ብርኬ ደስ የሚለው ነው የሚመስል። እሱ እያናደደው እኮ ነው ድክመ አሁን በጣም እየተናደደ ለምን ለማማታት የደረሰው? ለምንድን ነው እሱ በእሷ ሊሉ አይፈልግም። እሷን እሷን ስላለች ነው እሷን ሪስፔክት ብዬ ነው እሷስ ድክመት ነሽ እያለ ነው። ሆት እየሆነ ያለው ብርኬ ማለት ነው። እና በዛ ላይም ስድ ብሎታል። እንደዚህ አይነት ቃል በጣም ውድ የሆነ ቃላት ነው የምር የሚያስጠላ ማለት ነው። እና አሁን በጣም በቃ ትዕግስቱ ብቻ ይከብዳል። የምር አተፍረዱ፣ በማንም አተፍረዱ፣ ማርያምን አተፍረዱበት። ብሩኬ እስከምናቀፍ ድረስ እናቀዋለን። እንደዚህ በኮንፊደንስ እኔም ቦስታለሁ አሳየን እያለው እሱ ቢኖረው እያሳየው ነበረ ከእነሱ ጀርባ ሆኖ በጣም ያስጠላል። ወንድ አይደለ እንዴ እንደዚህ ማለት? መቼም ሀብታሞች እኮ የሚታበዩት እኮ በእንትን ነው፣ በብር ነው፣ በፍቅር አይደለም። ሙምኪን እሱ የሆነ ብር ይኖረው ይችላል። ትናንትና ሀይሜ ቅመማ እንደተናገረች ከብዙ ሰው ይተዋወቃል፣ ፌመስ ነው።